ሰላም ሰላም ውድ የተከበሯችሁ የኔ ቻናል ተከታታይ ሰላማችሁ ይብዛልኝ፣ በያላችሁበት የኔ ውድ ቤተሰቦች። ይሄንን ቪዲዮ ሼር አድርጋችሁ ለዛ ለማን ነው ስሙ፣ ለከበደ ወይንም ላሹ ብልሹ አድርሱለት። ለዚህ ንግግር ይቅርታ፣ ሰው ግን በማይመጡት ስለመጣ ልክምና መልኩ መነገር አለበት። ከዝም በፊት መቶ ነበር፣ አሁንም መቶብናል በእነዚህ ልጆች በተለይ ደግሞ ሀይሚ ይሆናል። ሌለ ደስተኛ ስትሆን ስስቅ ፈገግ ስትል የሆነ እንደዚህ ምናምን ነገር እምታሽቃብጡ ነ ከበዴዎች አላችሁ። ምን ሆናቸው ነው? እንደዚህ ማሽቃበጥ ማለት ነው? አታሽቃብጧ በዚህ ልክ። በነገራችን ላይ ልቤ ልቤ የሚባለው ወይንም የልቤ የሚባለው አንድ ሰው ነው። እሱም ከልብ ያለ ሰው ይሆናል፣ የራስ የሆነ ሰው ነው። ይቺ ልጅ ያንተ አደለችም። ሁሉ ጊዜ በተስፋ አለም ትኖራለ እንዴ? የብሩኬን እጅ ምን ሆነ ነው አንተ አላበዛሁም እንዴ? በእሷ የሆነ ቦታ ላይ ስጨፍር ወይንም የሆነ ነገር እንትን ስትል የልቤ የኔ ምናምን የኔ የኔ አይባልም የሰው የሆነ ሰው ሲጀመር ማለት ነው። ይሄ ነውር ነው፣ እኛን የሚያበሳጨንን ነገር እና በልጆቹ ላይ መደረግ የሌለበት ነገር አታደርጉ። በተለይ ደግሞ እዚጋ ሚዲያ ላይ በደንብ የምትታወቁ ሰዎች እንደዛ አይነት ነገር አታደርጉ ጋጠ ወጥ የሆነ ስራ አትስሩ እንዲ ምን ሆናችሁ ነው አልሰማችሁም እንዲ ስሙን በአንገቷ አስራለች ስሟን በአንገቷ አስሯል በቃ ተሳስረዋል ማለት እኮ ነው በፍቅር ብሩኬና ሀይሚ ተሳስረዋል በፍቅር ካልሰማችሁ ስሙ ጥሩምባ መንፋት አለብን እንዲ ይሄ እኮ እድር ቤት አደለም ፍቅር ቤት እንጂ ፍቅር ቤት ጥሩምባ ይነፋም የፍቅር ቤት ጥሩምባ ይነፋም ዘፈኖች ይከፈታሉ ጭፈራም ካለ ይጨፈራል ይዘፈራል እናንተ ግን ሁሉ ጊዜ አሙቁልን። ምንድን ነው እንደዚህ አቧችሩ ምናምን ነገር ምንድን ነው እንደዚህ? አላበዛችሁትም እንዴ? ሀይሚ ደስተኛ ስትሆን እየመጣችሁ የእሷን ደስታ ለመበጥበጥ የልቤ፣ የአንጀቴ፣ የኩላሊቴ ምናምን። በመጀመሪያ ልባችሁን ፈልጉት እናንተ ሰዎች። ያነኛው ጫና ያለው ትናንትና ሁለት ልብ ቢኖረኝ በሁለቱም ልብ ያፈቅርሽ ነበር አለ። አንድ ልብ የተስተካከለ ሳይሆን። አንተ መተ ደግሞ የልብ ያልክ የልብ ማለት የልቤ ሰው ማለት ነው። ከመቼ ጀምሮ ነው የአንተ የልብ ሰው የምትሆነው? ሀይሚዬ ከመቼ ጀምሮ ነው ከብሩኬ ውጪ ማንንም ጋራ ሀይሚ ማየት አንፈልግም። እኔ በግሌ ማየት አልፈልግም። ሁል ጊዜ ጠሎቴ ሁለቱ አንድ እንዲሆኑ እንጂ አንተ ከበደ መተክ የልቤ የልቤ ምናምን እንድትል አይደለም። ሶ አሁን ደግሞ እነሱ በፍቅር ተሳስረዋል። ፍቅራቸውን በሀብል አድርገውታል። በቃ ሀብል ነሽ ብሏታል። ሀብሌነ አለችው። በቃ እንደዚህ ማብራሪያ መስጠት አለበት እንዴ? የእኛ ወርቆች፣ የእኛ ተወዳጆች፣ የእኛ እንቆች፣ የእኛ አንደኞች ሀይሚዬና ቡሩኬ ሁል ጊዜም በፍቅር ኑሩልን። እውነቴ ነው። ሁል ጊዜም ደስተኛ ሁኑ። በማላችሁ የሚገቡትን እነ ጫን ያለውን እነ እነ ጠንፌን ደግሞ እዛ ሊገቡ ሲያስቡ እዛ ወደ ኋላ ሰይጣን ይጎትታቸው። አሜን። እውነት ይሄ አንተ ደግሞ ሁል ጊዜም የሄድክ እሷ ጋር የልቤ የልቤ ሰው ምናምን እንደዛ አይነት ነገር አትጻፍ። አስፈላጊ አይደለም፣ አስፈላጊ አይደለም። የልብህ ልትሆን አትችልም። እንኳን የልብህ ልትሆን ይቅርና አላቅም ቡርክና የሚተጋብተው ራሱ ጎረቤት አያደርጉሁም ጎረቤት አያደርጉም። እንድትሆንም ራሱ አይፈልጉም። እንደዛ አይነት ሰው አያስፈልግም። በሩቁ ነው በ በሩቁ ጉዶቼ እንደዛ አይነት ሰው የሆነ እናንተ የራሳችሁ ህይወት ጀምራችሁ ወይንም የራሳችሁ የፍቅር መንገድ ላይ የፍቅር ጉዞ ላይ እያላችሁ እየመጣ እንደዚህ በየኮመንቱ፣ በየምኑ፣ በየመንገዱ የእናንተን ስም ዝቅ ለማድረግ የሚሽለጠለጡ ሰዎችን በጣም መራቅ አለባችሁ። ጎረቤ ማድረግ የለባችሁም። እንደውም እነሱ በሚሄዱበት መንገድ መሄድ የለባችሁም። በጣም በጣም መራቅ አለባችሁ። እናንተን ደስታ ለማበላሸት እና በቃ የናንተ ህይወት ይሆና ሌለ በሀዘን ሆና ሌለ ጭልምልም እንዲሁ እንዲል ነው የሚፈልጉት። ለምን? ፈልገው ስላጧችሁ እናንተን ማለት ነው። አንድ ሰው እናንተን ፈልጎ ካጣችሁ፣ ምናልባት እናንተ ደስተኛ ህይወት ላይ ከኖራችሁ፣ የእናንተ ደስታ እንዲበላሽ ነው የሚፈልጉት። እኔ በጣም የምታዘበው ነገር ብዙ ጊዜ አለ ቡርጌና ሀሚ ልክ ፒስ ሲሆኑ፣ ደስተኛ ሲሆኑ፣ ፍቅር በፍቅር ሲሆኑ፣ በጣም የእነሱን ደስታ ለማበላሸት አሌለ ወደ ኋላ ለመጎተት

ቢለያዩ ራሱ የሚፈልጉ ሰዎች አሉ። እኔ በግልጽ ስነግራችሁ ማለት ነው። ሰው ፍቅረኛ ሲለያይ ምን እንጃ ምን ያክል ጥቅም እንደሚያገኝ አላቅም። የተዋደደ ሰው ሲለያይ ምን ያክል እኔ እንጃ ምን እንደሚያስደስት ምኑ ያስደስታል? የተዋደደ ሰው እንደውም ሞር እንዲዋደድ መገፋፋት ነው እንጂ፣ በመሰረቱ በፍቅረኛሞች መሀል ሶስተኛ ሰው መግባት የለበትም። ውዶች፣ የራሳችሁ ፍቅረኛ ለራሳችሁ በቃ። እንደውም ችግር ቢፈጠር ራሳችሁ ናችሁ ተመካክራችሁ መፍታት የለባችሁ። አለቀ። ሶስተኛ ሰው መግባት የለበትም እና ልብህን ፈልገው በጀመሪያ ሰውየው የልቤ የምኔ የምኔ እያልክ ልጅቷን አታጨናንቃት። እንደዛ አይነት ነገር አታድርግ። ይሄ የእሷን ክብር ዝቅ ያደርጋል። የእሷን ክብር ዝቅ እንደሚያደርግ ስለምናቀው ደግሞ እኛ ዝም አንልም። እኛ የእሷ ወታደሮች፣ የሀይሚ ወታደሮች ማለት ነው። እና አርፈ ተቀመጥ። እኛ የሀይሚ ወታደሮች አንተኛም። ስራችን በቃ ያው የወታደርን ስራ ማብራሪያ አይጠበቅብንም መስጠት ማለት ነው፣ የታወቀ ነው። አለቀ። እንዳንተ አይነቱን ድምፅ ማጡን ማጥፋት ነው በቃ በአንድ ክላሽ ምናምን። ክላስ ነው ምንድ ትላልናችሁ? ውዶች አታስቁኝ። አንድ ምን ሆናችሁ ነው? ለማንኛውም የኔ ውድ ቤተሰቦች ላይክ፣ ሼር አድጓ ሰብ አስተያየት ካላችሁ ሼር አድርጉ። ኧረ አንድ የረሶት ነገር እንዴ! እንዴ! እንዴ! ብሩኬን አፍቃሪ ነኝ ብላ አንዷ ደግሞ መታላችኋለሁ ውዶች። ሶስት እግር ነው ያላት ሶስት እግር ነው ያላት እና ፎቶውን እያቀናበረች ምናም በቃ እየቀወጠችው ነው። ይቺ አዲስ እብድ ናት። እና መለያዋ ደግሞ የእሷ መለያ ሶስት እግር ነው ያላት እና ካስፈለገ ፎቶዋን እየላችሁ እመጣለሁ። እኔ በጣም ደነገጥኩኝ። እስክንትን ፎቶዋን አቅርቤ ያዩትኝ። ምናልኩትኝ ምናልኩትኝ። በትክክል ሶስት እግር ነው ያላት እና

አንቺ ግን እንደምን ሆነሽ ነው? አንቺ ተረጋጭ ገና ከመምጣትሽ ገና ከመውረድሽ ምናምን ነገር እንደዚህ ልጅ ላይ ተወርጅበታለሽ እንዴ? በቃ ሸበላ ወንድ ምናምን አላየሽም? ለመጀመሪያ በቃ ወደ ስልክሽ ስትገቢ፣ ብሩኬ ኗንሽ ውስጥ የገባው በስላሴ ስም እና ልጁ ምናምን ነገር እንዴት ነው ፍቅረኛ ያለው ምናምን እንዴ? ማጣራት አለብሽ። እንደወረሽ ገና ምናምን ነገር ልጅ ላይ ተወርጀ። ለማንኛውም በጣም የገረመኝ የእሷ መለያ ሶስት እግር መኖሩ ነው። አላቅም እኔ ምናልባት ምን እንደተፈጠረ አላቅም። ሶስት አንድ ጫማ ላይ ሶስት እግር ምናምን ነገር ተፈጠረ። እንደ ውዶቼ እናንተ ሰዎች ግን በጣም እያሳቃችሁ ነው። እኔ ምን እኔ እኔ አይመለከተኝም። ብታርፉ ይሻላል። እውነት ብታርፉ ይሻላል። የራሳችሁን ሰው ፈልጉ እንደዚህ